ዛሬ ወደ አላህ ከአላህ ጋር ተገናኝተዋል። ፈጣሪ ጌታቸው ከአላህ ጋር ተገናኝተዋል። አላህ በረህመቱ በዝነቱ እንዲቀበላቸው አላህን እንማጸናለን። በአጠቃላይ ሙፍቲ የልጆቻቸው አባት ብቻ አልነበሩም፣ የመላው ኢትዮጵያ አባት ነበሩ። የሙስሊሙም የክርስቲያኑም አባት ነበሩ። ሙፍቲ ሀያታቸውን ያሳለፉት አጠቃላይ በሀገራችን ጉዳይ ላይ ትልቅ ሚና የተጫወቱ ታላቅ አባት ናቸው። ዛሬ ሐጂን ያጣ ናቸው። እኛ ሙስሊሞቹ ብቻ ሳንሆን መላ ኢትዮጵያ ሕዝብ ነው ያጣቸው። መላ ዓለም ነው ያጣቸው። በጣም ትልቅ አስተማሪ፣ አስተዋይ፣ ሽማግሌ፣ መካሪ፣ ትህትና ያላቸው በጣም ትልቅ አባት ነው ያጣ ነው። ያው እንግዲህ

አባት ናቸው። ያው እንግዲህ የኢትዮጵያ ሕዝብ ነው አዘኑ። ትልቅ ሰው ያጣ። አስተምህሮታቸው በሙሉ ሰውነት ይቀልማል ስለ አንድነት ነው። እስልምናውንም በሚመሩት ሰዓት ይሄ ሰው ይሄ ሰው አይደለም። ይሄ ዘ ይሄ ስለ ሰው ልጅ አንድ ነው የሚናስተምብዛቸው የሁሉም አባት ናቸው። የሀብታሙም፣ የሁሉም የሚስኪኑም፣ የሁሉም እዝነታቸው። ደግሞ የሙፍቲ እዝነት ህይወት ላለው ፍጥረት በአጠቃላይ ነው። አንድ ቃል ብቻ ነው ሊገልጻቸዋል ብዬ የማስበው ሰው ብቻ የሚለው ቃል ብቻ ነው ሐጂ ሊገልጽ የሚችለው። እኔ ከማንም በላይ ብዬ ባልናገርም በጣም እቀርባቸዋል። ትልቅ ሰው ሲያገኙ ትልቅ ናቸው። ሕፃን ሲያገኙ ከሕፃን ጋር ሕፃን ናቸው። አካለ ጎደሎ ሰው ሲያገኛቸው እንደ አካለ ጎደሎ አድል ወርደው ነው የሚያወሩት። አስታውሳለሁ፣ አንዴ አነስ ያለ ሰው፣ ውዝረኛ ሰው መጡ። ሲያናግራቸው ልብሳቸውን አውልቀው ው ይው ኡመር ኡመር ሙፍቲ ሙፍቲ የሚሉኝ እኔ ነኝ፣ ይኸው እንዲህ አይነት ሰው ነኝ ብሎ ቁጭ ብለው ወርደው ሲያናግሩት እኔ አልቻልኩም በዛ ሰዓት እና፣ በአጭሩ ውስጣቸው ንጹህ ነው። እቁሙለት ነገር መዋች ናቸው። እንግዲህ ከሙስሊሙ የሚጠበቀው ሙፍቲ የአንድነት አባት ናቸው። ሙፍቲ የሰላም አባት ናቸው። ሙፍቲ ዘንድ ምንም አይነት ሰው የሰው ልጅ ሆኖ የሚለይ ሰው የለም። ስለዚህ የእሳቸውን አሪያ መከተል ያስፈልገናል። እሳቸውም ጥረት ሲያደርጉ የነበሩም ይሄው ነው፣ ሰው ነው በሰውነቱ ክብር ይሰጠዋል። ከዛ በኋላ ያሉ የራሱ የተቻለ ማዕረጎች ሊኖሩት ይችላሉ። አሁን ሁላችንም ቢሆን ሙስሊሙም ይሁን ሙስሊም ያልሆነውም ይሁን በአመለካከት አንድ አይነትም ይሁን ያልሆነውም ይሁን ሁሉም ሰው ያን አይነት አላማቸውና ፍላጎታቸውን በተቻለ መጠን እሳቸውን እወዳለሁ ያለ በዛ መልኩ ህይወቱን ቢኖር የተሻለ ነው ብዬ አስባለሁ። የእሳቸውን ፍላጎት ይሄ ነው ብዬ እገምታለሁ። የተወሰነውን ያክል የተሻለውን ያክል እንደ ቤተሰብ ህክምና ተደርጎላቸዋል። አልሐምዱሊላህ፣ የቀረ የምንለው ነገር የለም። ሙፍቲም ከነቢያችን ጋር ሰለላሁ ዐለይሂ ወሰለም እንዲያደርጋቸው ጀነቱል ፊርደውስን ከሶሓባል ኪራም ጋር አላህ እንዲያደርጋቸው ከመልካሞቹ ጋር አላህ እንዲያደርጋቸው እንለምናለን። ለመላው ኢትዮጵያ ሕዝብ መጽረቱን ይስጣችሁላለሁ። ባን መንገድ መከተል አለበት። የአንድነቱን ያው እስከዛሬ ሲለፍ የነበረ ስለ አንድነት ነው። እነሱ ቢያልፉም ትምህርታቸው አያልፍምና አንድነታችንን ጠብቀን መሄድ አለብን እላለሁ።